እሽ፣ ውድ የመልካም ማዛ ቤተሰቦች እንዴት ናችሁ? በጣም እንወዳችሁ ማከብራችሁ ሰብስክራይብ እና ፎሎ እያደረጋችሁ እዚህ ደረጃ ያደረሳችሁ በጣም እንወዳችኋለን እናመሰግናለን። ዛሬ በጣም ለየት ባለ መልኩ ነው የመጣሁት ፕራንክ የማደርግላችሁ የኖላዊ አሴር ጆሮ ወይም መልኬ የሚባለው ኖላዊ ድራማ ላይ የሚሰራው ዛሬ በጣም በጣም የሚገርም ፕራንክ አደርጌዋለሁ። እሱ ቪዲዮ ነው ዛሬ የማሳያችሁ። በጣም እንደምትዝናኑበት ተስፋ አደርጋለሁ። ሰብስክራይብ እያደረጋችሁ ጠብቁን። ላይክ ኮመንት እንዳይረሳ። እንወዳችኋለን። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ ቤተሰብ ዛሬ መልኬን በጣም የሚገርም ፕራንክ ነው የምናደርገው። እንደውለታለን አሴር ጆሮን ማለት ነው እንሰማለን። ማለት እስኪ የሚለውን እና ነው ላውር ላይ አድርጊውና መልኬ፣ ሄሎ መልኬ፣ እንዴት ነህ? አለክ ላገኝ ፈልጌ ነበር። ትመጣለህ? ያው አብረን የምንቀመጥበት ቦታ ተዘጋ! ምንድናቸሁ በደንብ አታወሪው። ምንድ እንዲ ሮቲን በቃ ይመጣል። ሌላ ጊዜ እንደማ። ለማንኛውም አሁን እንጀምራለን ሲመጣ፣ ሌላ ታሪክ ውስጥ ነን ማለት እና እቺ ሰዓት ግን ሽ መሳሪያት በባዶ ሰዓት ከቆጠረ በቂ ነው አይደለ ዛሬማ ጭስት ነው የምናደርገው፣ ዛሬ። አዎ የምር የምር፣ ካላለቀ ሰማ አንተ ነው፣ ካላለቀ ሰማ። ሄሎ፣ ኧረ ችግር የለውም እና፣ እሺ፣ ቶሎ ና ግን፣ እየጠበኩ ነው። ግን አሁን ብትመጣ በጣም ነው ደስ የሚለኝ። እኔ በጣም ቸኩላለሁ። አው ለቁም ነገር ነው የፈለግኩ። በጣም እዚህ ስትመጣ እነግርሃለሁ ግን ቶሎናልኝ በእግዚአብሔር በጣም ቸኩላ አለው። በቃ ስትመጣ እነግርሃለሁ አልኳ። አንዴ ቶሎ ና፣ ቶሎ ና፣ ቶሎና ስራውን ተው። በኋላ ይደርሳል እኮ እዚህ ስትመጣ እነግርሃለሁ። መልኬ በጣም ማስተዋውቅ ትልቅ ሰው አለ ቶሎ ና አይ አይደለም ቶሎ ና በቃ እሺ ቶሎ በቃ ሲመጣ ቀጥታ እኔ እና አንቺ የምንለው እሱ ላይ መልክ ፍቅረኛ ሞች ጽድት ያለ ፍቅረኛ ካፕሎች ስግጥ ነው የምንለው አደራ እንዳታስበኝ ሲመጣ አስለቅሰ ነው ምናምን ነው

አንተ ያማረብክ ነው። አትገልጭ። እውነት? በጣም እውነት። እናንተ ሰፈር ኑሮ ዘና ነው ማለት ነው? ማለት ምን ማለት ነው? ምን ሰላም ነው። ቀረፃ ነበርኩ እነግርሀለሁ። እና ወራችንን ይቀጥላል ሰሜ እኮ በኋላ ነው እንሄዳለን። ምን ጥያቄ አለው? ለምን ረ ውይ የምትጠቀሚ ማኔ የራሴ ነው። እግዚአብሔር ሙት የራሴ ነው። ቆይ እሺ ለምንድን ከቀርጻ እኮ ላውራ በኋላ ፋ ነው የምንለው እኮ እንሄዳለን። ከዛ ነገር እንመለሳለን። ከነገ ወዲያ መመለስ እንችላለን። እንደ ሀሳብ ምን ቆይ፣ እሱ እስከ አራት ቀን እ የምርሽን ነው ነው ነው ፕሮግራም እያዝን፣ ለምን ጠራሽኝ? የምታወሩት እንድሰማ አይደለም። ቆይ እስቲ ከመጀመሪያ እሱ ተወና፣ ነው አይ፣ መጀመሪያ የምትዋወቁት ተዋውቃላችሁ፣ ነው አይ፣ ምንድን ነው ከእሱ ጋር ነበር

አንዴ አይ እያወራህ አንዴ እናውራ እና ታወራት አለ። ምንድን ነው ሌላ የምታወራት ነገር አለ እኮ እኔን እኮ ብራዘር አውቀ ነው ታወራ አለ። ምንድን ነው የምታወሪው ነገር አንተ ግን ባለፈው ግዛልኝ አልኩህን? ታገዛልኛ እንዴ? እገዛልሻለሁ። ምን ያምሻልኩኝ ነው? ነገር ነገር እያወራ ነው። ወንድ ልጅ አይደለ እንዴ? አንተ ምን ሆነህ ነው

ባለፈው ጊዜ ልገዛልሻለሁ ያልከኝ ትገዛልኛለ ቀብስ ብቻ ላልከኝ ነው። ዛሬ እኔ ከፊት ያለሽ ብሩ አረጋገው፣ ምን ሆነ? አይ ወጣት አይደለ አንቺ ልጅ እየቀደደ ነው። ምስሊ ወይስ ምን እንድንሄድ ነው ምንድነው? ቆይ አንቺ የምታወሪው ነገር ካለ አወሪው እና ይሄድ በቃ። እና ደግሞ አይቼ ስላልጨረስኩ ቁጭ በልና፣ የኛ መሳሳም የኛ ዜጋ ማውራት ደብረዋል እኮ። አንዴ ጠብቀን፣ ያው አንዴ ልናቁም ነገር ልናወራ ነው፣ ጠብቀን። እንዴ ምን መሳሳም ብርቅ ነው? ላሳየን ስትስመኝ፣ ነይ ሳሚ፣ ነይ ስትይ እንዴ! አሃ ምንድን ነው ብርቅ ነው እንደ መሳም? እንዴ ምን ሆነህ ነው? ይሄ ኖርማል ነገር እኮ ነው አይደል? እንዴ፣ በቃ ቆይ፣ አንተ ፊልም ሰራ አይደል? ተዋናይ አይደል? እንዴ እና ኖርማል አይደል? አንተ ፊልም የምትሰራው ቁጭ ብዬ አይደል? እንዴ የምጠብቅህ። ጓደኛዬ ነሽ ኖርማል። እኮ ጓደኛዬ ነሽ እኮ ነው። ደሞ እንደዚህ የሚያደርግ ነገር አለ። በቃ ከእኔ የሚመስለው ነገር አለ እኮ ግን ለምን እኔ የሆነ ነገር የሆንሽ መስሎኝ ነው የመጣሁት። አለ ምን? ምን ትወዳታለህ? ነው ከእሷ ጋር ግን ነገር አለ። እንደውም እሺ፣ በዚህ አንተ አረ፣ አረ በቃ ሳቦ ከዚህ በላይ ምን እንድትል ነው የፈለግከው? አረ በቃ ብራዘር፣ ከዚህ በኋላ ከእኔ ጋር ሌላ ነገር ሳንገባ ማለት ነው። በቃ የምትችል ከሆነ ጭራሽ ጠርታ እኮ ልታወራ ነበር እኮ። ረጋ ብለህ ጠብቃት። ምን ሆነህ ነው

ወንድ ልጅ ና ያ ወንድ ልጅ እ ሴት ልጅ ወዳህና ፈልጋ ከአንተ ጋር ስትሆን ነው። ከዛ ውጪ አንተ በግድ እዚህ ጋር ነይ ምናምን ምንድን ነው? በቃ እሷ አልፈለገችም። እሷ ከእኔ ጋር ነገር ነበረ ታውኩት። እንደውም በቃ ጠብቀኝና እነግርሃለሁ። ደስ ባለኝ ሰዓት ነው የምነግርህ። አስገድደኸኝ አይደለም እኮ በቃ እንደዚህ ቶሎ የሚጨርስ ነገር

እኔ እስካሁን የታገዝኩሽ ጓደኛዬ ሰዎች ነው። እሺ፣ ከዚህ በኋላ የመጨረሻ ነገር፣ ከዚህ በኋላ ከኔ ጋር ስለምትጣላ ማለት ነው። በቃ ሂድ አንተ፣ ምን ሆነህ ነው?

ለማንኛውም ያው ፕራንክ እያደረግን ነው። ቤተሰቦች እንዴት እንዳደረግነው ነው እግዚአብሔር ያውቀው። ግን ደንግጣል። አይ ፍቅረኛ ልቀና ነበር ፍቅረኛውን ብትሆን ልትማታ እንደምደርስ አሳይተ። እውነት ነው፣ እውነት ነው ብድር። ለማንኛውም ቤተሰቦች መልካም ማዛ የሚል የኔ ቻናል ነው። ሰብስክራይብ በማድረግ እንድትተባበሩ ከኛ ጋር እንድትሆኑ እንጠይቃቸዋለን። ዛሬ እንግዲህ ወንድም ቤን ፕራንክ አድርገነዋል። በቀጣይ እስከምንገናኝ መልካም ቆይታ ይሆንልን። እንወዳችኋለን።